የክልሉን እምቅ የኢንዱስትሪ አቅም መለየት የሚያስችል ስራ በደቡብ ኢትዮጵያ ክልል እየተከናወነ ይገኛል። ይህም ክልሉ ውስጥ ምን የኢንዱስትሪ አማራጭ አለ የሚለውን በጥናት በመለየት አልሚው አካል በቂ መረጃ እንዲኖረው የሚያስችል ተግባር መሆኑን ነው የክልሉ ኢንዱስትሪ ልማት ቢሮ ኃላፊ ዶክተር ቦጋለ ቦሼ የገለጹት። የክልላችን ኢንዱስትሪ እምቅ አቅም ጥናትን በተመለከተ መረጃ የሚሰበሰብበት ወይም ዳታ ሰብሳቢዎቹን መረጃ ሰብሳቢዎችን የምናሰማራበት መድረክ ነው። በሁሉም ክልላችን ዞኖች ውስጥ በአስራሁለቱም ዞኖች ውስጥ ኢንዱስትሪ አቅም ወይም ኢንዱስትሪ ፖቴንሻል ምን አለን፣ ንጽጽራዊ ጠቀሜታው ወይም ንጽጽራዊ እድላችን ምንድን ነው? ሌላ ጋ የሌለ እኛ ጋ ያለ እኛ ጋ ያለ ግን ያልታየ ብለን በዚሁ ዘርፍ ላይ ለሚሰማሩ ባለ ሀብቶች? በምርምር የተደገፈ በጥናት የተደገፈ ስራ ተከፋፍሎ የሚሄዱ ባለድርሻ አካላትን ያሰባሰብንበት ነው። በዋናነት እኛ ቢሮ፣ የክልሉ ፖሊሲ ማዕከል፣ አራቱም በክልላችን ውስጥ የሚገኙ ዩኒቨርሲቲዎች፣ እንደዚሁም የዞን መምሪያ ኃላፊዎችና ጉዳዩ የሚመለከታቸው ባለሙያዎች በዛው ልክ ተመራማሪዎች የተጋበዙበት መድረክ ነው። ዩኒቨርሲቲዎችን ጨምሮ የምርምርና ጥናት ተቋማት ባለሙያዎች የተሳተፉበት የጥናት ውጤት በያዝነው ዓመት ሰኔ መጨረሻ ይፋ ይደረጋል፣ ያሉት ኃላፊው ዕምቅ የመልማት አቅምን ማወቅ የሚያስችል ውጤት ይጠበቃል ብለዋል። ተጋላጭነትን የሚቀንስ ፖቴንሻላችንን የምናስተዋውቅበት ዕምቅ አቅሞቻችንን በሰነድ አስደግፈን ለተመራማሪውም ለባለሀብቱም ከኢንዱስትሪ አጠቃላይ ልማት ጋር ተያይዘው ያሉ የቲስስተ ሰንሰለቶችን የምናሳይበት፣ ተግዳሮቶችን የምናስወግድበት የተለያዩ ባለድርሻ አካላት ዩኒቨርሲቲው በምርምር ፋይናንሲንግ ተቋማት ገንዘብ አቅርቦትን በማመቻቸት ግባት አቅራቢ ተቋማት ደግሞ ግባትን፣ ለምሳሌ ለኢንዱስትሪ ጥሬ ዕቃ የሚያቀርበው ግብርና ነው። ስለዚህ ግብርና ቢሮ ምን ምርቶች የት አካባቢ ቢያመርት ያዋጣዋል? ህብረስራ ማህበራት ደግሞ በተደራጀ መንገድ ምርቱን አሰባስቦ ለነዚህ ኢንዱስትሪዎች ጥያቄ ቢያቀርቡ ምን ይጠቀሙበታል? ይሄም ደግሞ በሳይንስና በጥናት የተደገፈ እንዲሆን የሚያስችል መድረክ ነው የዛሬው መድረክ ዋና ዓላማ። የፖሊሲ ጥናት ኢንስቲትዩት የኢኮኖሚ ዘርፍ ምክትል ዳይሬክተር ታምራት አሰፋ እንደሚገልጹት ከሆነ ጥራት ያለውን መረጃ ማግኘት ከተቻለ የኢንዱስትሪውን ዘርፍ ይበልጥ ውጤታማ ማድረግ ይቻላል ይላሉ። ለሱፐርቫይዘሮች እና መረጃ አሰባሳቢዎች ከ12ቱም ዞኖች ለተወጣጡት በዚህ መልኩ የተለያዩ ቅጻቅጾች ሰከንደሪ ወይም ደግሞ ሁለተኛ ደረጃ መረጃ የሚሰበሰብባቸውና ፕራይመሪ የምንለው ደግሞ የመጀመሪያ ደረጃ መረጃ የሚሰበሰብባቸውን ቱሎች ወይም መረጃ መሰብሰቢያ መሳሪያዎች ላይ የግንዛቤ ማስጨበጫ ስልጠና እየሰጠን ነው የምንገኘውና ዋናው ዓላማ እነዚህ መረጃ የሚሰበስቡ አካላት ቀጥታ ስራውን በባለቤትነት በየዞኑ እየሰሩ ያሉ አካል ከመሆናቸው አንጻር መረጃ መሰብሰብ ብቻ ሳይሆን መረጃም ሰጪ ሆኖ ያገለግል ነው። በቅርቡ አጠቃላይ ሀገሪቱን ጂዲፒን በሚመለከት ፕራይም ሚኒስትራችን እያቀረቡት እንደነበረው ወደ 12.6 ፐርሰንት የሚሆነው ከቨሬጁ ኢንዱስትሪ ነው። ሶ ይሄ ዘርፍ በደንብ በአግባቡ ተጠንቶ ፖቴንሻሉ ተለይቶ አስፈላጊ የሆኑ ግብአቶች ተሟልተውለትና አስቻይ ሁኔታዎች ወይም ኢናብሊንግ ኮንዲሽንስ የምንላቸው በልዩ ትኩረት ቢሮችንም ኢንዱስትሪ ልማትም ትኩረት ሰጥቶ እየሰራ ያለው ስራ ነው። ከየት ወዴት እንደርሳለን የሚለውን ማወቅ የሚያስችል ጥናት እየተካሄደ እንደሆነ የሚገልጸው የወላይታ ሶዶ ዩኒቨርሲቲው ዶክተር ፈጣኝ ግዛቸው ጥናቱ ሁሉ አቀፍ እንደሆነ ያነሳል። ኢንቨስተሮቹን ለማምጣት ለመሳብ መጀመሪያ ፖቴንሻሉ መጠናት አለበት፣ ጥናት ላይ መሰረት ያደረገ መሆን አለበት። ያ ጥናት ሲጠና ደግሞ በአንድ ዳይሬክሽን ብቻ አይደለም። ብዙ ሪሶርስ አሁን ለምሳሌ ኢንፍራስትራክቸሮች እዛ አካባቢ ላይ ኢንዱስትሪ ፖቴንሻል እያለ ኢንፍራስትራክቸር የሌለበት አለ። እነዛ ኢንፍራስትራክቸሮቹ እንዲስተካከሉ፣ እይታው ሰፋ ባለ ሁኔታ ምን ያህል ፖቴንሻል አለ ለኢንዱስትሪ የሚለውን ነገር ጥናት ላይ ቤዝ በማድረግ አጥንተን ሲንጨርስ የአስር ዓመት ሮድማፕ ኢንዱስትሪ ምን መሆን አለበት፣ በእኛ በደቡብ ክልል ኢንዱስትሪ ምን መሆን አለበት የሚለውን ጥናቱን አጥንተን ማስቀመጥ ብቻ ሳይሆን ሮድማፑን፣ እቅዱን፣ ፕላኑን ለማውጣትም ጭምር እየታሰበ ነው። ይሄ ጥናት የደቡብ ኢትዮጵያ ክልል ከፍ ያለ የመልማት አቅም ያለው አካባቢ እንደመሆኑ መጠን ጥናቱ የመረጃ ክፍተትን ይዘጋል የሚል ተስፋ ተጥሎበታል።